አሜሪካ ከ34 ዓመት በኋላ እያሳየች ያለችው ወታደራዊ ትዕይንት አንድምታ ምንድን ነው? አሜሪካ ሁለት መቶ አምሳኛ አመት የጦር ሰራዊቷ የምስረታ በዓል ምክንያት በማድረግ ከፍተኛ ወታደራዊ ትዕይንት በዋሽንግተን ዲሲ እያሳየች ትገኛለች። ለረጅም ጊዜ ይህንን ዝግጅት የማካሄድ ህልም ያልነበራቸው የተባሉት ፕሬዝዳንት ዶናልድ ትራምፕ ከስድስት ሺህ በላይ ወታደሮች ከመቶ አምሳ ተሽከርካሪዎችና አምሳ የጦር አውሮፕላኖች የሚሳተፉበት ትዕይንት ላይ ተገኝተው እየተከታተሉ ነው። ሰባ ዘጠኛውን ዓመት ልደታቸውን ያከበሩ የሚገኙት ፕሬዚዳንት ዶናልድ ትራምፕ ሰልፉን አስመልክቶ በትሩዝ ማህበራዊ ትስ ገጻቸው ባስተላለፉት መልእክት ወታደራዊ ትዕይንቱ የአሜሪካ ወታደሮች በታላቅ ታሪካዊ ድሎች የተጫወቱትን ሚና የሚዘክርና የአሜሪካንን አቅም የሚያሳይ እንደሆነ ጠቅሰዋል። እንደ ፈረንሳይና ሩሲያ ያሉ ሀገራት የሁለተኛው ዓለም ጦርነት የድል ቀንን በማስታወስ ተመሳሳይ ወታደራዊ ትዕይንቶች የሚያካሂዱ ቢሆንም አሜሪካ ግን ከባህረ ስላጥ የጦርነት ማብቃት አስመልክቶ ስምንት ሺህ ወታደሮች የተሳተፉበት ወታደራዊ ትዕይንት ያካሄደችው ከሰላሳ አራት አመት በፊት እንደ አውሮፓን አቆጣጠር በ አስራ ዘጠኝ ዘጠና አንድ ነበር። አርባ አምስት ሚሊዮን ዶላር ይፈጃል የተባለው ይህ ትዕይንት የፕሬዚዳንቱን አባካኝነት ያሳብቃል በሚል ትችት እየቀረበ ይገኛል። ወታደራዊ ትዕይንቱን የተቹት ዲሞክራቶች ለዚህ ዝግጅት የሚወጣውን ገንዘብ ለወታደር ቤተሰቦች ቢውል የተሻለ ነበር የሚል ሀሳብ አቅርበዋል። ጉዳዩን አስመልክቶ ሀሳባቸውን የሰጡት ፕሬዝዳንት ትራምፕ ግን ለዚህ የሚወጣው ወጭ ከዓላማውና ከውጤቱ ጋር ሲነጻጸር ኢምንት ነው ብለዋል። በዓለም ላይ ታላቅ ሚሳኤሎች፣ ታላቅ የባህር ሰርጓጅ መርከቦች፣ ታላቅ የጦር ታንኮች፣ በአጠቃላይ ታላላቅ የጦር መሳሪያዎች አሉን እናም ይህንም ማሳየት እንፈልጋለን፣ በማለት ነው ፕሬዚዳንቱ ለምን ወታደራዊ ትዕይንቷ እንዳስፈለገ የገለጹት። ኢራን ከእስራኤል ጥቃት በኋላ ከአሜሪካ ጋር የምታደርገው ውይይት ትርጉም የለሽ መሆኑን ገለጸች። ኢራን በእስራኤል ከተከፈተባት ወታደራዊ ጥቃት በኋላ ከአሜሪካ ጋር የምታደርገው የኒውክለር ድርጊት ትርጉም የለሽ መሆኑን አሳውቃለች። ሆኖም ግን ኢራን ከአሜሪካ ጋር ለመወያየት በተያዘው ቀጠሮ መሰረት መገኘት አለመገኘቷን እስካሁን አላሳወቀችም። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ ንግግሮች ትርጉም የለሽ በሚያደርግ መንገድ እርምጃ መውሰዷን ገልጸዋል። አሜሪካ በአንድ በኩል እስራኤል እንድታጠቃን የፈቀደች፣ በሌላ በኩል ደግሞ ከኛ ጋር ስለ ሰላም ማውራት አትችልም ብለዋል። ቃል አቀባዩ አክለውም እስራኤል በዲፕሎማሲው ላይ ተጽዕኖ በማሳደርና አሜሪካዊ ይሁንታን ጥቃት ማድረሷን ገልጸው ጥቃቱ ከዋሽንግተን እውቅና ውጭ ሊሆን እንደማይችል ተናግረዋል። በሌላ በኩል አሜሪካ ፕሬዚዳንት ዶናልድ ትራምፕ ለሮይተርስ እንደተናገሩት እርሳቸውና ቡድናቸው እስራኤል ጥቃት ስትፈጽም እንደምትችል አስቀድመው ያውቁ የነበረ ቢሆንም አሁንም ስምምነት ሊኖር እንደሚችል ነው ያምናሉ። ስድስተኛው ዙር የአሜሪካና ኢራን የኒውክሌር ድርድር እሁድ ዕለት በአማን እና ሙስካት ሊካሄድ ቀጥሮ ተይዞ የነበረ ቢሆንም ከስሬት ጥቃት በኋላ ይቀጥል አይቀጥል ግልጽ የሆነ ነገር የለም።